አብርሽና አሩታ ልጃቸውን ማስገረዛቸውን ሰምተናል ማለት ነው። እነሱም ከዚህ በፊት በባለፉት ቀናቶች ሲሉት ነበረ እና የልጃቸው የግርዛት ቀን ደርሶ ነበረ በትናንትና ሁለት ምሽት እንግዲህ ልጃቸውን ማስገረዛቸውን ሰምቻለ ማለት ነው። ትናንትና ምሽት ላይም ቪዲዮ ያልተለቀቀበት ትልቁ ምክንያት ይሄ እንደሆነም ለማረጋገጥ ችያለሁ ማለት ነው። ከዛ ውጪ ብዙቻችሁን ብዙ ነገር ሲያስብል የነበረውና በርካቶቻችሁ እንደ ሀሳብ ቅሬታ ስታቀርቡበትና በጣም ብዙ ነገር ትሉበት የነበረው ጉዳይ ምንድን ነው? በአብርሽ እንዝላልነት የተነሳ ጋሽዬ የልጅ ልጃቸውን ማየትና ማቀፍ አልቻሉም። ምን ያክል ሊያጓጓቸው፣ ምን ያክል ይሄንን ነገር ሊፈልጉት እንደሚችሉ ሁላችንም በደንብ ጠንቅቀን እናውቃለን። ግን ይሄንን ነገር ደግሞ ጋሽዬ በነጻነት ሊያደርጉት የማይችሉበት ራሱን የቻለ ትልቅ የሆነ ምክንያት እንዳለ ሁላችንም እናውቃለን እና ይሄ ነገር ደግሞ የመጣው በአብርሽ ዘጠና ፐርሰንት በሩታ የተወሰነ ፐርሰንት እንዝላልነት ነው ብዬ እገልጸዋለሁ ማለት ነው ምክንያቱም እስከ ዛሬ ድረስ ይህንን ነገር ቀድመው ማጠናቀቅ ይችሉ ነበረ። ለሌሎች ነገሮች ቅድሚያ እንደሚሰጡት ሁሉ ለዚህ ነገር ትልቅ የሆነ ቅድሚያን ሰጥተው ይህንን ነገር ቢጨርሱ ኖሮ ዛሬ ላይ ጋሽዬም ልጃቸውን ልጃቸው በነጻነት ታቅፈው ጥሩ የሆነ ጊዜን ከልጃቸው ጋር ያሳልፋሉ ማለት ነው። በነገራችን ላይ ይሄ የመጀመሪያው ሞመንት እራሱን የቻለ ትልቅ ነገር ነው። በእርግጥ ነገሮችን አስተካክላችሁ አመቻችታችሁ ይሄ ነገር የሚሆንበትን ነገር ልታስተካክሉ ትችላላችሁ። ከዚህ በኋላ ግን እንደ ሐሳብ ይሄ ነገርም እዚህ እዚኛው ሞመንት ላይም ጋሽዬ መገኘት ቢችሉ ይሄ የሁሉም ሰው ደስታ ነበረ። ይሄ ደስታ ምን ያክል ለጋሽዬ ልዩ እንደሆነ ሁላችንም እናውቃለንና ብዙ ሰው በዚህ ጉዳይ ላይ ሐሳብን እያነሳ ነው። እኔም አንዳንድ ቦታዎች ላይ በእንደዚህ አይነት ጉዳዮች የተነሱ ሐሳቦችን ለማየት ይችላለሁኝ። ከዛም ውጪ ኮመንት ሴክሽን ላይም በተደጋጋሚ እንደዚህ አይነት ነገሮች ይጻፉ ነበርና ብዙ ሰዎች ሐሳብ እያነሱበት ነው። ይሄ አዎ ትልቁ የእናንተ ክፍተት ነው። በነገራችን ላይ ትልቁ ክፍተታችሁ ነው። ያው ታስተካክሉታላችሁ፣ ግን በዚህ ሰዓት ደግሞ መሆን ቢችል ኖሮ አሪፍ ነበረ። የምሬ ነው የምላችሁ። ምክንያቱም በጣም ሰው በነገራችን ላይ እንደዚህ አይነት ነገሮች ሲገጥሙት ተሯርጦ የሚገባበት እንትን ነገሮችን ቀደም ብሎ የሚያስተካክልበት በዚህ ሰዓት ወይም ልጅ በሚመጣበት ጊዜ ቤተሰብ ለቤተሰብ እንዳይደባበቅ ሌሎች ሌሎች ችግሮች እንዳይመጡ ስለሆነ ይህንን ነገር ቀድማችሁ ማስተካከል ትችሉ ነበር። ለሌሎች ነገሮች ቅድሚያ መስጠታችሁን አቁማችሁ ይህንን ነገር እንትን ትሉ ነበርና አብርሽ አሁንም በቃ ሌሎች ነገሮችን ይሄ ሌሎች ሌሎች እንትኖችን አቁመህ ማለት ነው። ሌሎች ሌሎች ስል ሁላችሁም ገብታችኋል አይደለ? አዎ፣ ገብታችኋል። ሌሎች ሌሎች ነገሮችን አቁመህ ይህንን ነገር በአስቸኳይ አስተካክለህ ጋሽዬም እናትህም ከልጅ ልጃቸው ጋር ጥሩ የሆነ ጊዜን የሚያሳልፉበትን ሞመንት ማስተካከል መቻል አለብን። በእርግጥ ሩታ ከእናትና አባቷ ቤት ታ ወደ አንተ ጋር ስትመጣ ነገሮች ቀላል የሚሆኑባቸው ነገሮች አሉ። ግን ቢሆንም ቢሆንም ነገሮች መስተካከል መቻል አለባቸው። ከዛ ውጭ ያው ያነሰውላቸው ሀሳብ ምንድን ነው? አብርሽና ሩታ ልጃቸውን አስገርዘዋል ማለት ነው። በትናንትናው ዕለት ምሽት ያው ቢዚ ሆነዋል። ቲክቶክም ላይ ኢንስታግራሙም ላይ ሌሎች ሌሎች ነገሮችም ላይ እንደ ልብ እያገኛችኋቸው እንዳልሆነ አውቃለሁኝ። እና ልጅ ሲመጣ ከባድ ነው። በነገራችን ላይ ልክ ከዚህ ቀደም እንደነበሩት አብርሽና እና ሩታ ሊሆኑ አይችሉም። አሁን ላይ ሀምሳ ፐርሰንት የሚሆነውን ጊዜያቸውን ለልጃቸው መስጠት ያለባቸው ሰዓት ነው። በተለይ ከሩታ ብዙ ነገሮችን እንዳጠብቁ የምሬ ነው የምላችሁ። አንዲት እናት ከወለደች በኋላ ምን አይነት ምን አይነት ጊዜያቶችን እንደምታሳልፍ ሁላችሁም ታውቃላችሁ። አብዛኞቻችሁ ልጅ አላችሁ ብዬ አስባለሁኝ። እና እንደዚህ አይነት ነገሮች ስላሉ ከሩታ ልክ እንደበፊቱ ሶሻል ሚዲያ ላይ ወይም ዩቲዩብ ላይ ንቁ የሆነ ተሳትፎ ሊኖራት ይችላል ብዬ አላስብም፣ ቢያንስ ለተወሰነ ያክል ጊዜ ማለት ነው። እና ከሰሞኑ ብዙዎቻችሁ እየጠፉ እንደሆነ ሶሻል ሚዲያው ላይ በፊት ንቃታቸው እንደሌለ ምናምን እያወራችሁ ነው። እኔም እየታዘብኩኝ ነው፣ እያየሁኝ ነው። በነገራችን ላይ ኢንስታግራማቸውን ቼክ አድርጌ ነበረ ዛሬ፣ ምንም ነገር የለም። ቲክቶካቸውንም አይቻለ ምንም ነገር የለም። በዛ ላይ ዩቲዩብ ላይም ምሽት ቪዲዮ አልተለቀቀም። በየትኛው ምንትን ማለት ነው። ብሩኬ ብቻ ነበረ ትላንትና የሩታና ክስት ይዞ መጥቶ የለቀቀውና ይሄ ይሄ ነገር ስለነበር ነው ትላንትና። በተለይ ደግሞ ያው የልጃቸው ግርዛት ቀን ስለነበረ ለነሱ ልዩ ቀን ነው። በነገራችን ላይ ከዚህ በኋላ በእያንዳንዱ ሞመንት፣ እያንዳንዱ እርምጃቸው በተለይ ከልጃቸው ጋር ተያይዞ ባለው ነገር ለነሱ ልዩና ራሱን የቻለ ትልቅ ነገር ስለሆነ ይመስለኛል ትላንትና ቪዲዮ ያልተሰራው። ብዙ ወሮኛ ጋይ፣ ሰላም ሳልላችሁ እንዴት ናችሁ ቤተሰቦቼ? የኔ ቤተሰቦች ደህና ናችሁ አላችሁ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማኋቸው አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። የዘገየ ሰላምታ ስለሆነ እኔን ራሱ ፈገግ እያገረገኝ ነው። እንዲህ ቪዲዮን ከጨረስክ በኋላ ነው እንዲህ ሰላም የምትለው ትሉኛል። ናችሁ ብዬ እንትን እያልኩኝ ነው እና ብቻ ያው ዋናው ሰላም ማለቴ ነው እና ያው እንዳልኳችሁ ሁለት ነገሮችን ዛሬ በደንብ እንትን ልሞክር ያለውኝ ያው የመጀመሪያው የልጃቸው እርግዝና ነው ማለት ነው። ከእሱ ጋር ተያይዞ ያለውን ነገር በደንብ አይተናል ማለት ነው። ምሽት ላይ በነገራችን ላይ ስሜቱ ከባድ ነው። እኔም አይቸዋለውኝ እና ስሜቱ ትንሽ ይከብዳል ህመም አለው ወደ ውስጥ መግባት አትችሉም እና እንትን አለው በጣም ማለት ነው ውጭ ላይ ሆናችሁ የልጃችሁን የለቅሶ ድምፅ ስትሰሙ የሚሰማችሁ ራሱን የቻለ ትልቅ ስሜት አለውና ያ ያ ነገር ምናምን ተዳምሮ አዎ ቢዚ አድርጋችኋል። እኔም እንደውም በምን ምክንያት ነው ምናምን ብዬ በኋላ ነበር ነገሮችን ቼክ ማድረግና ማጣራት የጀመርኩት እና እንደዚህ አይነት ነገር መኖሩንም የተረዳውት ማለት ነው። እውነት ነው፣ ለሁለቱም ልዩ ቀን ነው። ትፈልጉታላችሁ ማድረግ ፈልጋችሁ፣ በራሳችሁ እጅ ነው ይዛችሁ የምትሄዱት፣ ግን አምጡት ተብላችሁ ከሰጣችሁ በኋላ የሚሰማችሁ ራሱን የቻለ የሆነ አይነት ስሜት አለውና ትንሽ ከባድ እንደሆነ እኔም አውቃለሁኝ እና ይመስለኛል ከዛ ጋር የተያዙ ነገሮች ይኖራሉ ማለት ነው። ያው ሁለተኛውን ሀሳብ በደንብ እንትን ብዬላችኋለሁ። ብዙዎቻችሁ ብዙ ነገር ስትሉበት የነበረው ነገር ነው። አብርሃም ነገሮችን ቀድሞ ባለማስተካከሉ የተነሳ ጋሽዬ እንደዛ አይደለም፣ ለራሳቸው ልጅ ልጅ ለሌላው ምን ያክል እንደሚንቦጆቦጁ ሁላችንም እናውቃለን እና ጋሽዬ ልጃቸውን አቅፈው ማየት ሁላችንም ስለምንፈልግ በየእንትኑ አስቴቶች እየተሰጡ ነው እንዲህ እንዲህ ምናምን እየተባለ ነው እና ከእነዚህ ከእነዚህ ነገሮች አንጻር ያው መነሳታቸው ትክክል ነው። አብርሽም ይሄንን ነገር ያው በጊዜ ታስተካክላላ። አዎ አርፍደሃል። እውነታው ይሄ ነው። አርፈ ያደርጋል። ነገሮችን ቀድመ ከሩታ መውለድ በፊት ነበረ ማስተካከል የነበረብህ። ከዱባይ መልስ ሌላ አይነት ፕሮግራም ውስጥ መግባት አልነበረብህም። ነበረ ቀጥታ ይንን ነገር ነበረ መጨረስ የነበረብህ። ምክንያቱም ዛሬን ታሳቢ ተደርጎ ነው፣ በነገራችን ላይ ብዙ ነገሮች የሚደረጉትና። ይህን ነገር ቀድመ ማስተካከል ብትችል አሪፍ ነበረ፣ ግን ያው አልሆነም። ስለዚህ ካልሆነም ለምን አልሆነም ብሎ ደግሞ ሌላ አይነት ነገር ውስጥ መግባት አያስፈልግም። ከዚህ በኋላ ላሉት ጊዜያቶች ነገሮች ይስተካከላሉ ብዬ ተስፋ አደርጋሉ ማለት ነው። እንግዲህ ብዙም እንትን አትበሉት፣ ልጅነቱም ስላለ ብዙ ነገሮችም ምናምን ስላሉ ይህ ነገር ባለመስተካከሉ አብራም። በነገራችን ላይ ከሌላውም ነገር ይለቅ ለስራው በጣም ቅድሚያ ስለሚሰጥም ይመስለኛል እንደዚህ አይነት ክፍተቶች የተፈጠሩት እና ይስተካከላሉ ብዬ ተስፋ አደርጋለሁ። ጋሽዬም እንግዲህ ሩታ ወደ ቤት ስትመለስ የልጅ ልጃቸውን በደንብ በነጻነት ያቅፋሉ ብለን እናስባለን ማለት ነው። እሺ ከዛ ውጪ ሌላ ምንድነው የሆነ የረሳሁት ሐሳብ ያለ ያለ እየመሰለኝ ነው። ወደ መጨረሻ ላይ መጥቶ ምናምን ማለት ነው። እዚህ ጋር ደርሶ የተመለሰ ነው ሐሳብ እንዳለ እየተሰማኝ ነው። ብቻ ያው ሳስታውስ እነግራችኋለሁ። ከሄርሜላ ጋር ተያይዞ ምን አዲስ ነገር አለ የምትሉም ሰዎች አላችሁ። እሷም ድምጿን አጥፍታለች። በስቶሪ ምጥት ትልና ትሄዳለች፣ ምጥት ትልና ትሄዳለች። በቃ እንግዲህ ከዚህ በኋላ እኮ እሷ የሞት ሞት እንታገላለሁኝ የሞት ሽረት ትግሌን አደርጋለሁ ካለች እንጂ ነገሮች ለሷ ክሎዝ እንደሆኑ ገልጽ ነው። ከዚህ በፊትም በነገራችን ላይ ክሎዝ እኮ ናቸው። እንዲሁ ዝም ብለው ገግመውበት ሄደውበት ምናምን እንጂ ነገሮች ለነሱ በጣም ክሎዝ እኮ ናቸው እና አሁን ደግሞ በጣም እየጠበበባት መንገዶች ሁሉ እየተዘጉባት እንደምትሄድ ታውቃለች። አሁን ላይ እንደ ልቧ ሄዳ አብርሽን አስጨንቃ ማግኘት አትችልም። እስካሁንም እያገኘችውም እያደረገችውም አይደለም። በቃ አብርሽ አሁን ትኩረት የሚሰጥባቸው ራሳቸውን የቻሉ ትልልቅ ኃላፊነቶችን የተቀበለ ሰው ነው እና ሄዳ እንደለመደችው መንጠልጠል አትችልም። ግን የዋዛ አይደለችም ልጅቷ። በቀላሉ ትቀመጣለች ብለን ሁላችንም አንገምትም። ጀስት እስኪ የሚሆነውን ነገር ደግሞ አብረን ለማየት እንሞከራለን ማለት ነው። ዳይስ እንግዲህ የዛሬ መረጃዎቼ እነዚህ ናቸው። አብርሽና ሩታ ልጃቸውን አስገርዘዋል ማለት ነው። ይህን ነገር ላደርሳችሁ ብዙዎቻችሁ ጠፉ፣ ምንድን ነው ሶሻል ሚዲያ የሉ ምናምን እያላችሁኝ ስለነበር ልንገራችሁ ብዬ ነው ማለት ነው። ምሽት ቪዲዮ ይኖራል ዛሬ ምናልባት ወይ ይሄ የግርዛቱን ቪዲዮ ካልደረሰላቸው ደግሞ ሌላ ቪዲዮ ይለቃሉ ብዬ አስባለሁ። በተለቀቀው ቪዲዮ ዙሪያ ደግሞ እንደተለመደው መተናሳባችንን እንሰጣለን። ይመቻችሁ።